ሰላም ጤና ስጥልኝ ውድ እህት ወንድሞቼ፣ በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣውበት ቪዲዮ በልዑል በልዑል ሚዲያ ላይ በቀረበው አንድ እህታችን ኩዌት ትኖር የነበረች አስራ አንድ አመት ሙሉ የሰራችበትን ጓደኛ ነኝ ፍቅረኛ ነኝ ብሎ ሙሉ ገንዘቧን ስለወሰደው ታሪክ አይቼ ስለዛ ያለኝን አስተያየት ለመስጠት ነው። በመጀመሪያ እስኪ ትንሽ ቅንጭብ ቅንጭብ አድርጌ ያወጣሁትን ቪዲዮ እነሱ ከሰሩት ቪዲዮ ላይ እንመልከትና ተመልሰ መጠን እነጋገራለን ነው።

ለቤተሰብ አንድ ያለት ነገር ምንድነው? እንደዚህ ሁሉ ገንዘብ ለአንተ የምትልክበት ምክንያት እያልኩ ነው። በቃ እዛ አባቢ አባት ነው ማለት እዛ ጠንቋ ቤት ጠንቋይ ቤት ሂጅ። ማን ነው ማለት? አዋቂ ቤት ሂጅ ነው። አዋቂ አዋቂ ማለት ምን የሚያውቅ ነው ማለት? ግልጽ አድርገ ተናገር እንጂ መጀመሪያ የላተችልኝን ያው ለነሱ ሰጣቸው፣ እዛ ሰጠው። ከዛም በኋላ በቃ ሁሉንም ነገር የሰራችበት ምንም ሳት ሳትደብቀኝ ምናምን ለእኔ እንድትልቅ ምናምን አስደረኩኝ። ሰው ጠንቋይ ቤት ነው እያልከኝ አለ አዎ በቃ መጀመሪያ የላከችልኝን እንዳለ ሙሉ ለነሱ ዛ ሰጡበደንኳ የድግም መሰሪያ ከዛ በኋላ ከዛም በኋላ በቃ ምንም ለራሴ የምትለውን ነገር የለም፣ ሙሉ የሰራችበትን በፈጣሪ አያቸውልኝ። በቃ ስለዚህ በየወሩ ከዛ በኋላ መቶ ሰላሳ ሁለት ጊዜ ልካላለች በየወሩ አስራ አንድ ዓመት ሞሉ። በየወሩ የወር ደግሞ ዚ እሷ ናት እና ባሰራው ድግም የምትልክል እንጂ ፈቅዳም ላይሆን ይችላል አለ ገንዘቡ እስከዛ በኋላ ምንድን ነው የምታደርገው? እንግዲህ እንደ እንዳያችሁት እንደሰማችሁት ነው። ይሄ ቪዲዮ በጣም ያሳዝናል። በጣም ልብ ይሰብራል። በተለይ እንደኔ አይነቱ ሰው የአረብ ሀገር ሕይወት በደንብ በሰፊው ለሚያውቀው ሰው የዚህች ልጅ የደረሰባት በእውነት በከልቤ ነው ያሳዝነ ያሳዝናል እና አሁን እኔ ማለት የፈለግኩት ምን መሰላችሁ፣ አሁን ነገሮቹ በጣም እየተሻሻሉ ነው። ቴክኖሎጂ በበዛ ቁጥር ወንዶች ለሴቶች የሚደርሱበት መንገድ በጣም እየሰፋ ስለሆነ የአሰራረቁ ወይም ደግሞ ማታሉ ገንዘብ የመውሰዱም እንትን በዛን ያክል ጨምሯል። እና እህቶቼ በአረብ ሀገር የምትኖሩት እባካችሁ እባካችሁ፣ በጣም ተጠንቀቁ። ማንን ነው ማመን የምትችሉት፣ ገንዘብ የምትልኩት ስለማን ነው የሚለውን ነገር በደንብ እንድታውቁት እንድትገነዘቡ ትፈልጋለሁ። ይቺ ልጅ ከሀገሯ ወጣ፣ እንደሰማችሁት ምንም ነገር አታቅም። አዲስ አበባ መጣ ፕሮሰሷን ስጨርስ ልጅነቷን ህጓን ወስዶ ገንዘቧን፣ ህይወቷን ከቤተሰቦቿ በአላማ ልትረዳ የወጣችበትን ከአላማዋ ውጭ አርጎ እድሜዋን ወስዶ ምን ብሎ መጨረሻ ላይ ከ11 ዓመት በኋላ ያው ያለ አምስት ሳንቲም ጥሏታል እና ይሄ ነው መጨረሻ የሚሆን። ይሄ መጀመሪያ አይደለም። ይሄ የምንሰማው ብዙ ቪዲዮዎች እየተሰሩ ነው። እህቶቻችን መጥተው እንኳን ሌላ ላላገቡት በትዳር እንኳን ተጋብተው እየኖሩ ባልየው ሌላ ሚስት አግብቶ ያየነውም ታሪክ አለ። እና እህቶቼ በቃ ተጠንቀቁ ነው ምለው ተጠንቀቁ። እኔ በምኖርበት ሰዓት አረብ ሀገር በእንደዚህ ያል ነገር ብዙ አልነበረም። አሁን ግን ተስፋፍቷል። ያኔ ሚስት እህቶቻችን ብዙዎች እህቶቻችን የሚያለቅሱበት የነበረው በቤተሰብ ነው። እናትም አባትም በተለይ እህት ወንድም አጎት በጣም በጣም እኔ በማውቀው ታሪክ ብዙ ብዙ እህቶች ያለቀሱት በቤተሰብ ነበረ። አሁን ግን ያ ይሻላል ብዬ እላለሁ። የቤተሰብ ይሻላል፣ ዞሮ ዞሮ ቤተሰብ ነው። ፏችሁን አይፈልግም፣ ያው ገንዘብ ቢፈልግም ጥሎ አይጥልም። አሁን ግን ለባዳ ምንም ነገር ለማያውቁ እንደው ሲናገር ሰምታችሁት እንደሆነ እኔ እኮ እሷን አልፈልግም ለጥቅሜ ነው እንጂ በጣም ይከብዳል ህጓን ወስዶ ማንነቷን ወስዶ ሁሉን ነገር ወስዶ ያለ ሃይማኖቱ ሃይማኖቱን ቀይሮ ለእሷ በውሸት አስመስሎ እና ልብ በጣም ልብ ይሰብራል። እና እህቶች ባካችሁ ተጠንቀቁ። ማን ጋር ነው የምትገናኙት? ቤተሰብን አታናግሪ እህት ወንድም ምናምን ዘመድ አታናግሪ ያለ ሰው ፍቅረኛ ፍቅረኛ ሊሆን አይችልም። ይህንም ማሰብ አለባችሁ። እንዴት ከቤተሰብ ተቋርጦ ባዳ ሰው መጥቶ ዘመድ ይሆናል? በምን ምክንያት እ ደግሞ ስትተዋውቁ ደግሞ ለቤተሰብ በተለይ ወንድ ወንድ ማጎት ምናምን ካላችሁ ማስተዋወቅ አለባችሁ። ለምን ያ ሰው እንዲከታተለው። አሁን ይችል ሰው ቢኖራት ኖሮ ብትናገር ኖሮ ከመጀመሪያውኑ ያውቁላት ነበር። በእርግጥም ይቺ ተይዛለች፣ ድግምት አርጎባታል። በጣም ይከብዳል። ያላትን ሁሉ ነው የምታደርገው፣ ያው ድግምት ስለሆነ እና እባካችሁ ተጠንቀቁ ነው የምለው። ተጠንቀቁ፣ በጣም ተጠንቀቁ። ሌላው ደግሞ እንደዚህ ስትልኩ በእርግጥም በባንክ ከላካችሁት ማስረጃ ይኖራል እንደ ድሮ እንደኛ በሀዋላ ከላካችሁ ግን ማስረጃ የላችሁም። እና ይህን ሲሆን ግን ትንሽ ገንዘብ ቢጎልም በትክክለኛው መንገድ በባንክ መላኩ ለእናንተ ሴፍቲ ይሆናል ብዬ እላለሁ። ለምን እኛ እኔ በነበርኩበት ሰዓት አረብ ሀገር እኔም ራሴ ተበልቻለሁ። ለምን እንዴት ሆነ መሰላችሁ? በዛን ሰዓት በባንክ አንልክም ነበር። ሀዋላ የሚባል ነገር ነበረ። እና በዛ በሀዋላ ስንልክ ሀዋላ ቤቱ ወስዶ ስልክ እንሰጠዋለን ደውሎ ነው የሚሰጣል። አሁን ብዙ ጊዜ ከዛ ስራ ላይ የሚሆን ሰው አንድ ጊዜ በእረፍቱ መጡ ሀዋላ ይልካል። ከዛ በኋላ ቤተሰቦች በተከታታይ የሚላክ ሀዋላ ከሆነ ቤተሰቦቹ ይቀበላሉ ብለው ነው። እንደኔ ቤተሰቦች ይቀበላሉ ብዬ ነበር ተስፋ ያደረግኩት እና ግን ቆይቶ በተወሰነ ጊዜ በኋላ እንደ እኔ እየላኩ ነው አላክሽም ሲሉኝ፣ እኔ እኮ እየላኩ ነው ብዬ ስል ቤተሰቦች ወር አልደረሰንም አሉ። ተመልሼ በእረፍቴ ስሆን ሀዋላ ቤት እጄ ስጠይቃቸው እኛ ልከናል። ከዛ ቀን ምናምን የሚጻፍ ነገር አለ ሲጽፉ በዚህን ቀን በዚህን ጊዜ ያው የእረፍት ቀናችንን ስለምናቀው በዚህ በወራ አንዴ ነው እንደዚህ የሚላከው መቼም ደሞ ሲቀበል እንደዛ እንደዛ ብዬ የተወሰነች ነገር ብቻ ሰውየው፣ አይ ይሄ ተሳስቶ ይሄኛው አልደረሰም ማለት ነው ግን ይሄኛው ደርሷል ምናምን ብሎ የተወሰነች ብር ተመላሽ ሆኖልኛል። ብዙውን ግን እንዳልደረሳቸው ተረድቻለሁ። እና በሰው ስጡልኝ ብለን የምንሰጠው አይደርስም። በእንደዛም ደርሶብኛል። ለሰው ስጡ ብዬ የሰጠሁት ፍራንክ ሳይደርስ ቀርቷል። እህቴ ደግሞ ታገባ ነበር። ለሰርግ ምናምን ብዬ የላኩት ገንዘብ ሳይደርስ ቀርቷል። እንደዚህ እንደዚህ ያጋጥማል። እና ያን ጊዜ እንኳን ምክንያ እንዴት ነው ምላቸው? ያን ጊዜ ብዙም ምንጭ የለንም ለማድረስ ለቤተሰቦቻችን። ስልክ የሚደወልበት በጣም በጣም ውድ ነበረ። እንደዚህ ስልክ ሰልፎን ሞባይል እንደ ልብ አልነበረም እና በዛን በዛን ሰዓት ያለን እድል ምንድነው? ሰው ይሄዳለሁ ሲል እዛ ይሄዳለሁ የተባለው ቤት ቤት ባናቃትም ሰው የሚያቃት ካለ ሂደን ለምነን በፖስታ አድርገን እንደዛ ነበር የምንሰጠው እና ያን ጊዜ በዛ በዛ እንበላ ነበር። ሌላ እንትን ስለሌለ ማለት ነው የምንደርስበት ለቤተሰቦቻችን ገንዘቡ የሚደርስበት መንገድ ስላልነበረን ነው። አሁን ግን አሁን ግን ለእህቶቼ በጣም አረብ ሀገር ራሱ ቀሏል። አረብ ሀገር ለምሳሌ እኔ በነበርኩበት ሳውዲ አረቢያ አሁን ሁሉም ሰራተኛ በተለይ በሕጋዊ መልክ ያለ ሰው ሰው ገንዘቡ ወደ ባንክ ይተላለፍለታል። አይደለም እንግዲህ እዛ ያላችሁ ከሰማውት ነው። ስለዚህ ገንዘባችሁ ወደ ባንክ አስገቡት። እዛውም ሆናችሁ ማስቀመጥ ትችላላችሁ፣ ማጠራቀም ትችላላችሁ። ግዴታ ወደ ኢትዮጵያ መግባት የለበትም። እናንተ ስትገቡ ይዛችሁት ግቡ ገንዘባችሁን። ያፈለገው ቢሆን ሰው ጋር ገንዘቡ ሲደርስ የሚወዷችሁ ቢሆንም ደግሞ ገንዘቡ የሸይጣን ያሰስታቸዋል፣ በቃ ያሰሰታል። ስለዚህ እናንተ የሚወደዳችሁትን ከማጣት ሁለተኛም ደግሞ እናንተ እድሜያችሁን ጉልበታችሁን ስቃያችሁን በልታችሁ ያገኛችሁት ገንዘብ ሽንት ቤት አጥራችሁ ያገኛችሁን ገንዘብ ለሰው ጠጥቶ ሰክሮን ከሚወዛወዝበት ወይም ደግሞ አልባሌ ነገር ለሱ እስከሚዳረግበት እህቶቼ፣ ገንዘባችሁን ያዙት፣ ያዙት፣ እዛው አስቀምጡ። ሰው አትመኑ። ጓደኛ ያለኝ ፍቅረኛ ካላችሁ ደግሞ ለቤተሰቦቻችሁ አስታውቁ። ለስ ቤቶቻችሁ አታናግሩ ለሚሏችሁ ደግሞ አትመኗችሁ፣ በፍጹም አትመኑ። አውቃለሁ ብዙ እህቶች ትዳር ማግኘት ትፈልጋላችሁ፣ ማግባት ትፈልጋላችሁ። የፈጣሪ ፍቃድ ሲሆን ብቻ ነው ሁሉ ነገር የሚሆነው። ገንዘባችሁን ስትይዙ፣ በገንዘባችሁ ሌላ ሰው ገንዘባችሁን አይቶ የሚወዳችሁ የሚመጣ ሊሆን ይችላል። ከዛ ውጭ ግን እናንተ እያሰራችሁ የምትልኩት ወንድ ግን ወዷቸው አደለም። ልጅቷ ሰውየው እንዳሉ ሰማችሁት፣ ሰማችሁት እኔ እሷን ፈልጌ አደለም፣ ልጠቀምባት ነው እ ያለ እሷንም ብቻ አደለም፣ ሌላም ሰው እንደዚህ እያናገረ ነው። ደግሞ እንደሰማችሁት አሁን ይቺ 11 ዓመት አገለገለችው። ከራሱ ቃል ነው። ለመገልገል ነው የሚይዛቸው። ከዛ በኋላ ሌላ ሴት ደግሞ እያጠመደ ነው። ይቺ ሴት ላኪልኝ የተባለች ነው። ገንዘቡን ስትልክ ግን ሂዶ ለዛ ለጠንቋዩ የመጀመሪያ ብሯን ይሰጣል። ከዛ በኋላ ሙሉ በሙሉ የእሷ ገንዘብ ይሄዳል። እቺ ሴትም ደግሞ ገና እየተጣመደች ነው። ተመልከቱ። ይሄ ሰውዬ በዚህ ቁመና ምን ብዬ ልንገራችሁ፣ ይሄ በሬ የሚያክል ሰውዬ ሰርቶ ብላት አይፈልግ። ሴቶች እህቶቻችንን እንደዚህ እያደረገ አይምሯቸውን እየበወዘ በጥንቁልና በምታት የሰው ገንዘብ የሚበላ ጅብ ነው። እና ወንድሞችም እንደዚህ አታድርጉ። ምን ያደርጋል እንደዚህ ማድረግ? እህት አላችሁ እናት አላችሁ። ምን አይነት አይምሮ ነው ያላችሁ እንደዚህ ብላችሁ የምታስቡት? ወንድሞች በጣም ነውር ነው፣ በጣም ነውር ነው። በእርግጥ ይህን ሰው እያያችሁት አይምሮ ስለሚወቅ ሰው በሰላም እንኳን ሳይጠጣ አይገባም እኮ በየሄድበት በየሴ በቃ የሰው ገንዘብ እኮ እንደዚህ ያክለፈልፍ። በጨለማ በሌሊት ሲጓዝ ነው የሚያድረው። በየሴቱ ሲወድቅ ነው የሚያደርጉ። በሽታ ይዘዋል ወይ አንዱ ይገለዋል፣ ገንዘብ ያለው መስሎ ሌሊት ሲጓዝ እንደዚህ ነው የሚያደርግ ያክለፈልፋል። የሰው ገንዘብ ምን ያደርግላቸዋል? ወንድሞች፣ በጣም ነውር ነው፣ ነውር ነው። ሌላ ደግሞ ነገር እኛ የዛ አረብ ሀገር በነበርንበት ሰዓት የነበረው ምንድን ነው? ከኢትዮጵያ ወንዶች ሲመጡ እዛ አረብ ሀገር ብዙውን ገንዘብ ሰርቶ የሚያገኙ ሴቶች ናቸው። ብዙ ጊዜ ለወንዶች ስራ አይገኝም ነበር እና እዛው ሀገር እያሉ በቃ ሴቶችን ተጠግተው እንደዚህ በቃ በባል በሚስ በፍቅረኛ እያሉ እዛ እያለ ከሴቶች ገንዘብ ይቀበሉ ነበር እሱ ይቀለኛል ባይሆን ዝሮ ዝሮ ስትመጣ የምትገባበት ቤት አላት። ያው ቤቱን ቁጭ ብሎ ስለሚኖር ማለት ነው። ቤቱን ከፍቶ ይጠብቃታል። ግን ኢትዮጵያ ግን ሰዶ እንደዚህ ስትመጣ ከኤርፖርት እንኳን መሄጃ የሌላ ማድረግና እንደዚህ ባዶ ማስቀረት በጣም ለአይምሮ ይረብሻል። መስማ ባካችሁ፣ አረብ ሀገር የምትኖሩ ቶች ባካችሁ ተጠንቀቁ። ባካችሁ ይበቃል፣ ይበቃል። በስንቱ በስንቱ ትጎዳላችሁ። እድሜያችሁን እየጨረሳችሁ ከገንዘባችሁ ሳትሆኑ ከቤተሰቦቻችሁ ሳትሆኑ፣ በጣም ጉዳቱ በዝቷል። ባካችሁ ተጠንቀቁ። አሁንም ደግሜ ደግሜ እንደምለው ተጠንቀቁ። እህት፣ ወንድም፣ አክስትናት ምናምን የሚባል ነገር አትመኑ። በጣም ይከብዳል። ይሄንን ስል ግን አትመኑ። ገንዘባችሁን ለራሳችሁ በባንክ አስቀምጡት፣ በባንክ አስቀምጡት። በቃ ይሄ ነው የምለው። ወይም ደግሞ በጣም ቀላል ነው፣ ኢትዮጵያ ባንክ አስከፍታችሁ የሆነ ዘመድ ካላችሁ በኢትዮጵያ እናንተ ሳትኖሩም በውክልና ባንክ ይከፈታል። ምንትንት ውክልና መላክ የሚቻለው ደግሞ ኤምባሲ ተሄዶ የኤምባሲ ወረቀት ላይ ለእከሌ የሚባል ውክልና ኢትዮጵያ ላለሰው ትጽፋላችሁ ባንክ እንዲከፍትልን እንዲያወጣ እንዲያንቀሳቀስ ያውን ባንክ እንዲከፍትልን ብላችሁ እንዲያስገባና ባንክ እንዲከፍትልን ብላችሁ ካወጣችሁ፣ በዛ ወረቀት መሰረት ኢትዮጵያ ለምታውቁት ሰው በተለይ ዘመዴ ነው የምትሉት ሰው እንዲሁም በቃ ፈጣሪን ይፈራል የምትሉት ሰው የቅርብም የሩቅ ዘመድ ካላችሁ ጎረቤትም ሊሆን ይችላል። ምንም ማለት አለም ባንክ ማስከፈት ማውጣት እስካልቻለ ድረስ መክፈቱ ቀላል ነው። ምንም ሊያደርጋችሁ አይችልም። ከዛ በኋላ ከባንኩ ከተከፈተ በኋላ ምንድን ነው የምታደርጉት? በባንክንቱን ቀጥታ ቁጥሩን ሲልክላችሁ በቀጥታ አላችሁበት ከአረብ አገር እዛ ባንካችሁ ማስገባት ይቻላል። ሰማችሁኝ? ኢትዮጵያ ባንክ አስከፍታችሁ ቀጥታ ከአረብ ሀገር እዛ ባንክ ማስገባት ይቻላል። ምንም ምንክክ የለውም። እናንተ እዛ ሀገር ሄዳችሁ ያላችሁበት ሀገር ሄዳችሁ ባንክ ቁጥሩን ስትሰጡ የእናንተ ገንዘብ እዛ ቁጥር ጋር ይገባል። ሰው ማስከፈት ብቻ ነው። ወይም ደግሞ ከኢትዮጵያ ወደ አረብ ሀገር ለመሄድ ያሰባችሁ ካላችሁ ሳትንቀሳቀሱ ካገራችሁ ኢትዮጵያ ላይ መጀመሪያ ባንክ ክፈቱ፣ በስማችሁ በቃ በስማችሁ በዛ ከፍታችሁ ቀጥታ እናንተ ካላችሁበት ቀጥታ ማስገባት ይቻላል። እንደ አሁን እኮ በጣም በጣም የተሻሻለ ጊዜ ነው። እንደኛ እንደ ድሮ የኛ ጊዜ አይደለም የእኛ ጊዜ ምኑንም ምኑንም አናውቀውም፣ እኛ በወጣንበት ሰዓት እና እባካችሁ ይህን አድርጉ ልላችሁ ነው። በቃ የገባሁት በጣም ያሳዝናል። የዚች ልጅ እህታችን ጉዳይ እስኪ እናንተም ደግሞ በተለይ አረብ ሀገር ያላችሁ እህቶች ከእናንተ መስማት ፈልጋለሁ። እንደዚህ ጉዳት የደረሰባችሁ ካላችሁ ወይም ደግሞ ሌላ መፍትሄ መፍትሄ የምትሉትን እኔ ያላልኩት ነገር ካለ መፍ መፍትሄ የምትሉት ካላችሁ እስኪ ንገሩኝ። ገብተን ደግሞ እንደዚህ ችግር እንዳይደርስባቸው ሀሳብ የምንሰጥበት መንገድ ሊፈጠር ስለሚችል እባካችሁ አስተያየታችሁን እጠብቃለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናል በዛሬ በዚህ ይሰናበታችኋለሁ ባይ